ሰላም ጤና ይስጥልኝ፣ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? በዛሬው ዝግጅታችን የዘወትር የሶሎዳ ሚዲያ ቤተሰባችን የሆኑት መምህር ሓዱሽ አባዩ በ1984 ዓ.ም ደሴ ከተማ ላይ ለሕወሓቶች ትግራዋይ አይደለሁም ያስባላቸውን ምክንያት የያዘ እጅግ ድንቅ የሆነ ፕሮግራም ይዘንላችሁ ቀርበናል አብራችሁን እስከ መጨረሻው ይህንን ግሩም ዝግጅት የእናንተው ሚዲያ የሆነው ሶሎዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። መልካም ቆይታ። የኔ የትውልድ ሐረግ በአባቴ ወገን አጋሜ ጋንታ ፈሹም ነው። በእናቱም ኢሮ በታይ ነው። የአባቴ የዘር ሐረግ በመላው አጋሜ እንደ ሰንሰለት የተያያዘ ነው። ከካህናትም ወገን ናቸው ይለኛል አባቴ ሲነግረኝ። እስከ አስራ ሁለት ትውልዳችን መቁጠር ምችላለሁኝ እንደሚከተለው ነው። ይህ የዘር ግንድ ገና የሰባት ዓመት ልጅ እያለሁኝ ማታ ማታ ስተኛ አባቴ ይነግረኝ ነበር። ልክ እንደ ጦለት ማታ ማታ ደጋግሜም አጠናው ነበር። እኔም ከአባቴ የተማርኩት ለልጆቼ የገና መናገር እንደጀመሩ በሶስት ዓመት እድሜያቸው እንዲሸመድዱትና የምንነታቸው ማስረጃ መሆኑ እንዲያውቁት አድርጌ ያለሁኝ። ይህ ቢሆንም ጠባብነት ግን አላስተማርካቸውም። በእናቴ በኩልም ራያና አዘቦ አምባላጄ ወረዳ ብትሆንም እስከ መሆኒ ቡዬ ገራርሳ መቻረ እንዳመሆኒ እንደርታ እስከ ቦራ ስላዋ የተጠላለፈ የዘርግ እንዲያላት ባላባት ናት። እንግዲህ መምህር ሓዱሽ ባባትም በእናትም ትግራዋይ ነው። መምህር ሓዱሽ አባዩ፣ ኪዳኑ፣ ተሰማ፣ ሐጎስ ወልደ ጊዮርጊስ፣ ተክሉ ወሪድ፣ ጸረ አንበሳ፣ አረጋዊ ነጋሲ፣ ተስፋይ ሀበሻ፣ ንጹህ ትግራዋይ ንጹህ ኢትዮጵያዊ በመሆኔ ደስተኛ ነኝ። ሰው ወዶና ፈቅዶ የዚህ ብሔር ሆናለሁ ብሎ በምርጫ አይወለድም፣ የተወለደም የለም። ለተወለድክበትና ለተፈጠርክበት የዘር ሐረግ በክብርና በጸጋ መቀበሉ የግድ ይላል። ሌላውም እንዲሁ የየራሱ ይወዳል ይቀበላል። ይህ የእኛ የሰዎች ባህሪያዊ ስጦታ ግዴታም ነው። አደጋ ሊሆን የሚችለው የራስህን አጉልተህ ከፍ ከፍ አድርገህ የሌላውን የምትጋፋ ከሆነ ብቻ ነው። ሰው በሰውነቱ መከበር አለበት። ታከብራለህ፣ ትከበራለህ። ታዋርዳለህ፣ ትዋርዳለህ። ስለሆነም ከተወለድክ ተወለድ ከተፈጠርክ ተፈጠርክ፣ በእኩልነትና በወንድማማችነት ማመኑ የመሰለ ነገር የለም። የተለያየ ብሔር፣ የተለያየ ቋንቋ ሀብትና ውበት ነው። ይህ በተለይ በእድሜ ገፋ ያለን በኃይለሥላሴ ጊዜ የነበርን ሰዎች በሚገባ እናውቀዋለን። ትናንትና በነበረው የደርግ ጊዜ እንኳን በማህበረሰባችን የነበረው አንድነትና ትብብር፣ ፍቅር በአሁኑ ሰዓት የለም። ጊዜ ወደኋላ ተጠምዝዞ የሚመለስ ቢሆን ኖሮ የኃይለ ስላሴና የደርግ ዘመን ተመልሶ ቢመጣ ደስታው አልችለውም ነበር። በየስርዓቱ የነበረው ድክመት እንዳለ ሆኖ እነዚህ ስርዓቶች እንደ ጨራቅ የምናያቸው ለእነሱ ግን በወቅቱ የሚመጥናቸውና የመስሎ ስለተሰማቸው ነው። መጥፎ ስራዎች ወንጀለኞች አልነበሩም አልልም። አሁን በሀያ አንደኛው ክፍለ ዘመን አለም የት እና የት በደረሰችበት ወደኋላ ሰባት መቶ ስምንት መቶ ዓመታት ተጎድተው እየሰሩ ይገኛሉ። ለዘመኑ ስልጣኔ የማይመጥኑ ናቸው። ከነበረኝ ትዝታ ትንሽ ላጋራቸው። ጊዜው በኃይለ ስላሴ ዘመነ መንግስት ነው። ከአዲ ጉደም ለትምህርት ወደ ኪሃ ከተማ ሄደን ምግብ ቤት ኮንትራት በወር ዘጠኝ ብር ቁርስ ምሳራት ቤት ተከራይተን ለወር አንድ ብር እንከፍል ነበር። በግሩፕ ሰባት ሰዎች ሆነን ለእያንዳንዳችን 15 ሳንቲም እንከፍል ነበር። ቤተሰብ ጥያቃ ወደ ቤተሰባችን ስንሄድ ሹፌሮች ለተማሪ አያስከፍሉንም ነበር። በነፃ በአይነት መኪና ተጭኖ መሄድ ብቻ ነው። ተማሪ የተከበረበት ዘመን ነበረ። ደረጃው ትንሽ የቀነሰ ቢሆንም በደርግ ጊዜም ቢሆን እንዲሁ ነበረ። ስለ ኃይለ ስላሴው ዘመን እንተወውና እኔ ተማሪም መንግስት ሰራተኛም ሁኜ የነበርኩበት ዘመን ጤፍ በኩንታል 80 ብር፣ ስንዴ በኩንታል 60 ብር፣ ዶሮ አንድ ብር እንቁላል ባላስታውስም በጣም ርካሽ ነበር። ፍየል ሰባት ብር ገዝተህ ቆዳው ስድስት ብር ትሸጠዋለህ፣ ስጋው በአንድ ብር ትበላዋለህ ማለት ነው። የመምህራን ደሞዝ ለኑሮ በቂ ነበር። ብቻ በኃይለ ስላሴና በደርግ ዘመነ መንግስት ስለነበርን ሰዎች አሁን ስላለው የኑሮ ሁኔታ ስናወዳድረው የሚገርም ነው። የአሁኑ ትውልድ ይህንን ታሪክ ስትነግረው አያምንህም። የእኛ ዘመን የተባረከ ወርቃማ ዘመን ነበር። እኔ መጀመሪያ ትምህርት ቤት ስገባ ድሮ በኃይለ ስላሴ ጊዜ የትምህርት ቤቱ መክፈቻ መስከረም 18 እንደነበር አስታውሳለሁኝ። ደብተር እንድንገዛ አባቴ 25 ሳንቲም ሰጥቶኝ አንድ ደብተር ዋጋው 5 ሳንቲም ነበር። በ25 ሳንቲም አምስት ደብተር እንገዛ መሆኑ ነበር። ባለሱቁ አንድ ደብተር በወቅቱ መቁሾሽ፣ ማለት ምርቃት እንለዋለን፣ በአንድ ደብተር ተጨማሪ አንድ ሁለት ፍሬ ከሬሜላ በምርቃት እንደሰጠኝ አረሳውም። ያኔ በኃይለ ሥላሴ ጊዜ የነበሩ መምህራን ደመወዛቸው በወቅቱ በጣም ብዙ ብዙ ብዙ ነበር። በአንድ ወር ደመወዝ ቤት መግዛትም ይችሉ ነበር። ያኔኮ ቤት 3500 ብር ነበር። የዛኔ መምህራን አለባበሳቸው ከህብረተሰቡ ለየት ያለ ነበር። ሊያልፍ የሚባል ሱፍ፣ ዳርማር የሚባል ቆዳ ጫማ፣ እንዲሁም ክራባታው፣ ኮልት 38 ሽጉጥ በማንገቻ ታጥቀው፣ ሮመር ኦሪስ፣ ሃላሃላም፣ ሴኮ ሰዓት የሚያስሩ መምህራንም ነበሩ። መምህር ማለት ክቡር ነው። መምህር ማለት ሀብታም ነው። እንደ ዛሬ አያርገውና ያኔ መምህር ካገባች በአካባቢው ይነገራል። የእገሌ ልጅ መምህር አገባች ብሎ ይነገርላታል። እንደ ድንቅ ተአምር ነገርም ይቆጠራል። ያኔ የነበሩ መምህራን በእውቀት የበሰሉ፣ ከዘመኑ አልፈው የሄዱ፣ ማንበብ የሚወዱ አዋቂዎች ነበሩ። እንደ ማጋነን አይሆንብኝ እንጂ በኃይለ ስላሴ የነበሩ የቲቲአይ መምህራን አሁን ካሉት ዶክተሮች በእውቀት ይበልጣሉ። እውቀታቸው ሁለገብ ነው። ይህ የድሮ ትዝታ እንደ ማንደርደሪያ የገለጽኩት ያለ ምክንያት አይደለም። ያኔ መምህሮቻችን ያስተማሩን ፍቅር፣ ስራ፣ አንድነት፣ ወንድማማችነት፣ ኢትዮጵያዊነት ብቻ ነበር። የሰው ልጅ በአጠቃላይ ማህበረሰብ እያደገ ይሄዳል፣ ይሰለጥናል፣ ጎጂ ባህሎቹ እየጣለ ከዘመኑ ጋር ወደፊት ይገሰግሳል። እኛ ኢትዮጵያውያን ግን ጉዟችን ወደኋላ የሚጎትት አዙሪት እንደያዘን ሆኖ ነው የሚሰማኝ። ከዓመት በፊት ሀገረት ትግራይ ትግራይ ትስዕር ንሕና ብልውፃት ህዝቢ ማለትም ከማንም የበለጥና የጠራን ህዝብነን ብለው ነበረ። ትምክህ ትዕቢትና ንቀት የውድቀት ዋዜማ ነው። ዋዜማም ሆኖ አይቀርም፤ ይጥልሃል፣ ያውድቀሃል፣ ይበጣጥስሃል። በጋህድ በእኛው በራሳችን አይተነዋል። ከኢህደግ ምስረታ በፊት ኢትዮጵያ ድንቅ ሀገር ነበረች። ባለታሪክ ሀገር ነበረች። ትላልቅ ምሁራንም ነበሯት። አርቀው አሳቢ ሀገራቸው የሚወዱ በኢትዮጵያዊነታቸው የሚኮሩ ትላልቅ የጦር ጀነራሎችና መኮንኖች ያፈራች ዓለም አቀፋዊ ሚሊተሪ ዶክትሪን ያላቸው በዓለም ደረጃ መድረክ የሚመሩ ልጆች ነበሯት። ኢትዮጵያ ኮ ከነበራት ክብር በጣም ዝቅ ብላለች። በደደቢት በረሃ ለሶስት ወራት ቀኝ ግራ ብለው ጀነራልነት ማድረግ የተሰጠባት ሀገር ዓለም የደረሰበት ደረጃ የማያውቁ ሽፍቶች ጀነራል ነን የሚሉ ከብ ጠባቂዎች የሚጫወትባት ሀገር አድርገዋታል። ትምክህ ታይምሰል እንጂ አንድ የኃይለ ስላሴ ተራ ወታደር ከህወሀት ጀነራል ነኝ ባይ እንደሚበልጥ እርግጠኛ ነኝ። በህወሀት ውስጥ ለጀነራልነት የሚበቃ የለም ማለት ግን አይደለም። አብዛኞቹ አሁን በህወሀት ላይ ግንባር የሚመሩት በድንቁርናቸው በጭካኔያቸው፣ በአሽከርነታቸው የተመረጡ ናቸው። እንዲህ በጭፍን ሳያመዛዝኑ ሊታዘዙ ይችላሉ የተባሉ ጨለምተኞች ብቻ ናቸው። ወደ መግቢያዬ ሀሳብ ልመለስና ትግራዋይ ነኝ ነገር ግን አማራ ነኝ እንድል ያስገደደኝ ሀሳብ ልግባና ልተርክላችሁ። እንደ ገለጽኩት እኔ አስራ ሁለት ትውልዴን መዘርዘር የምችል ትግራዋይ ነኝ። ኢትዮጵያዊም ነኝ። በኢትዮጵያዊነቴም እጅግ ኩሩ ነኝ። የኢትዮጵያዊነት ትርጉም በደንብ ስለማውቀው በዚህ ጉዳይ አንገቴ ላይ ገመድ ይገባል እንጂ አልደራደርም። አይሆንም እንጂ ትግራይ የመገንጠል እድል ቢገጥማት እንኳ ትግራይ ሄጄ ልኖር ይቅርና ወደ ትግራይ ፊቴን አዙሬም አልሸናም። እንደተለመደው አማራ ነኝ እላለሁኝ። በደርግ ጊዜ በመምህርነት ሙያ ብሰራም ገና ተማሪ ያለሁን ጀምሮ ወደ ፖለቲካው ዓለም አዘነብል ነበር የኢሃፓና የህወሓት ፖንዶሎትችን ሳነብ ነበር። ደርግ በፈጠራቸው ሁቦአን ድርጅቶች የምሳተፍ ነበር፣ ልሳናቸውም አነብ ነበር። ማን ጋር ተሰልፈህ እንደምትታገል ግራ የገባበት ዘመን። ደርግ ኢሃፓና ህወሓትን በቀይ ሽብር ሲጨፈጭፍ ህይወት ለማትረፍ ተነናገሬ፣ አብዮታዊ ሰደድ በጓድ መንግስቱ ኃይለማርያም ወደሚመራው ተቀላቀልኩኝ። ብዙም ሳልቆይ ከትግራይ ወደ ኤርትራ ዘመቻ ሄድኩኝ። በ1971 ዓ.ም ወጣት ዘማች ሆኜ ግዳጄን ፈጽሜም ተመለስኩኝ። መምህርነት ተቀጥሬም በርዕሰ መምህርነት ሳገለግል ነበር። አብዛኛው ግን በህዝባዊ ማህበር፣ በአኢወማ፣ በቀበሌ፣ መምህራን ማህበር፣ በደህንነት፣ በኢሰፓ ወዘተ በመሳተፍ ጸረ ህወሓትና ጸረ ሻዕቢያ ትግል ተያያዝኩት። ክላሼን አንግቤም ጸረ ጉሬላ በዘንዶ ሰራዊትና በአዞ ሰራዊት ተቀላቀልኩኝ። አብዛኛው ማደሪያ በጦር ምሽግ ነበር። አምባላጌ ያለው ቤት ጦር ሰፈር ውስጥ ነበር። ውጊያ ካለ ጦር ጋር ተሰልፎ መዋጋት ነው። የእናት ሀገር ፍቅር አለና ያኔ ትግራዋይ ነህ፣ አማራ ነህ፣ ኦሮሞ ነህ የሚባል ነገር የለም የነበረው ጓዳዊ መተሳሰብ ሲሆን ኢትዮጵያዊነትም መሰረቱ የጸና ነበር። ያኔ የነበረው ትውልድ ወርቃማ ትውልድ ነበር። ሀገርና አይክድም አይሸጥም፣ ጠባብ አመለካከትም አልነበረውም። ሳይማር የተማረ አርቆ አሳቢ ትውልድ ነበር። ደርግ መቀሌን ለቀቀ። ያኔ መንግስት ሰራተኛው ህወሓትን አይወዳትም ጠቅልሎ ወደ ደሴ ተፈናቀለ። የወሎ ህዝብን በክብር ተቀበለን፣ ሀዘኔታም ነበረው። የደሴ ህዝብ የዋህ ህዝብ ነው። ከሚገባው በላይ ነው የተቀበለን። ተፈናቃዮች ሆነን የተሰማን ባይተዋርነት አልነበረም። የደርግ መንግስት ከዓለም አቀፍ እርዳታ ድርጅቶች በመተባበር ህዝቡ የሚያገኘው እርዳታ በሽ ነበር ስንዴው፣ ፎርኖ፣ ዱቄቱ፣ ወተቱ፣ ዘይቱ፣ ክክ ሳይቀር ይሰጠን ነበር። እርዳታውን ለመውሰድ ወደ እርዳታው ጣቢያው መሄድ ብቻ ነበር መስፈርቱ። ደርግ ልማት ጉጅል አልነበረውም። ለእገሌ ይሰጥ ለእገሌ ይከልከል የሚል ውሸት አቀባባይ ልማት ጉጅሌዎች አልነበሩትም። ደርግ ብዙ ደካማ ጎኖች ቢኖሩትም በእርዳታ በኩል ከፖለቲካ የማያያዝ ስራ አልነበረውም። ደሴ ያለሁኝ ጢጣ ወደ ነበረው ጦር ማሰልጠኛ የዘንዶ ሰራዊት ኮማንደር እንደሆን በደብዳቤ ተገለጠልኝ። ደብዳቤውም ቀድጄ የጣልኩት፣ ደሞዜም ታገደ፣ እስር ቤትም ሊያግዙኝ ጭምጭምታ ሰማሁኝ። ሳልወድ በግድ ሀገሬን ጥዬ ለመውጣትም ወሰንኩኝ። ይህ 1982 ዓም መሆኑ ነው። መጋቢት ወር ላይ 1980 ዓም ጋብቻ አድርጌ ነበር። መልከመልካም ቆንጆ ሚስቴ ጋር አብኖ የመኖር ፈተና ሆነብኝ። ቁርጥ ውሳኔ ተወሰነ። አብረን ተያይዘን ጉዞ ወደ ጅቡቲ ሆነ። ውሳኔው ቀላል አልነበረም። ብቻ የነበረኝን ክላሽን ኮብም፣ እና ኮልት 38 ሽጉጤን በመታጠቅ አፋሮች ጋር በመነጋገር ከደሴ ዲቾ ኦቶ በመሄድ ከዲቾ ኦቶ አሁን ሀራ መሬት ተብሎ በሚነገርለት ቦታ አድርጌ ዩቡኪ ጋፌ ደከሊ በማድረግ ጅቡቲ ገባን። ጅቡቲ ግን አልወደድነውም፣ ከአየር ጠባይ ጀምሮ እስከ ኑሮው አልወደድ ነው። በጅቡቲ ጀንደርመር ፖሊሶች ሀበሻው ይታደናል፣ ይታሰራል። ማንም ተልካሻ ፖሊስ ያሳድደሃል፣ ያስርሃል፣ ያንገላታል። ትናንትና ሀገሬ ያለው ሽጉጤን ታጥቄ ክላሽን አንግቼ በልበ ሙልነት ስኖር የነበርኩ ሰው በማይረባ የጅቡቲ ፖሊስ ስንገላታ ምንነቴን ጠላሁት። የነበረኝን የተባበሩት መንግስታት የጥገኝነት ጥያቄ በመተው ኢትዮጵያ ኤምባሲ በመሄድ በምህረት ወደ ሀገሬ ለመግባትም ወሰንኩኝ። ሀገሬ ገብቼ እስር እንደሚጠብቀኝ በአቅም በቁርጠኝነት ወደ ሀገሬ መመለሱን መረጥኩት። በደወሌ ድሬዳዋ፣ አዲስ አበባ አድርገን ደሴ ገባን። እነዛ ሊያስሩን ያሰቡ ኃላፊዎች ጋር በድፍረት ሂጄ ምስቴታማ አዲስ አበባ ሂጄ ነበር። ያልተከፈለኝ የሶስት ወር ደሞዜ ይከፈለኝ ብዬ አመለከትኩኝ። ተከፈለኝም። ያኔ ህወሃት ወሎ ገብታ ሁሉም ስጋት ላይ ነበር ህወሃቶችም ገቡ እኔን ለማሰር የሸረቡብኝ ሁሉ አብረውኝ ወህኒ ተገናኘን ጊዜ አንድ አደረገን 53 ቀናት ታሰርኩኝ ከ53 ቀናት በኋላ አጋጣሚ አዲስ አበባ የሳመር ኮርስ ትምህርት ያለን ሰዎች ለትምህርት ይፈለጋሉ ተብለን ሳይታሰብ ከእስርም ተፈታው ወዲያውም ለትግራይ ክፍለ ሀገር መምህራን በሙሉ የሚል ማስታወቂያ ወጣ። የትግራይ መምህራን የሆናችሁ ወደ ነበራችሁበት የስራ ቦታ እንድትመለሱ የአማርኛ ተናጋሪ አማራዎች ግን እዚሁ ወሎ ክፍለ ሀገር ተመድባችሁ እንድትሰሩ የተወሰነ ስለሆነ ሪፖርት እንድታቀርቡ ተባለ። እኔም በ1980 ዓ ምት ማይጨው በተደረገው ጦርነት ህወሀቶች አስረውኝ ከእስር በማምለጤና ጨራሱንም ስለማልወዳቸው እኔ ትግራዋይ አይደለሁም አማራ ነኝ ብዬ በታሪክ ከሁሉም ትግራዋይ እኔ አማራ ነኝ ብዬ ደሴ እንድቀርና ኮምቦልቻ እንድመደብ ተደረገ። ትግራይ አለመመለሴን ያወቁ የህወሀት ባለስልጣናት ከአንድ ዓመት በኋላ ወደ ኮምቦልቻ መጥተው ትግራይ ለፍርድ ትፈለጋለህ ብለው፣ የፋሲካ ዋዜማ ላይ አንድ ደንቃራ የሆነ ጥቁር በግ ገዝቼ ወደ ቤት እንደገባው ሁለት የታጠቁ ሰዎች መጥተው ወሰዱኝ። ባለቤቴ የሰባት ቀን አራስ ነበረች። ወዲያው ግን አመለጥኩባቸው። ጉዞ ወደ አዲስ አበባ። ከአንድ ወር በኋላ ወደ ኮምቦልቻ ተመልሼ ሚስቴ የተወለደውን ህፃን በመያዝ ወደ መቀሌ ከቻልኩኝ፣ ሚስቴ ከእናቷ ጋር በመተው መምህር ሓዱሽ ጉዞ ወደ ሱዳን ሀገር። ሱዳንም ገባው አስር ዓመት ኖርኩኝ። ሚስቴና ልጄም መጡ፣ ሌሎች ልጆችም ተወለዱ፣ አንድ ወንድና ሶስት ሴቶች። ሰሃራ በረሃና ሜዲትራኒያን ባህር በማቋረጥ አውሮፓ ገብተን ስዊዘርላንድ እየኖርን እንገኛለን። ተመስገን 1980 ዓ.ም ተጋብተን ብዙ መከራዎችን አብረን አሳልፈናል። ፍቅራችን የጸና ነው። አብረን እየኖርን ነው። ሚሊያየን ሞት ብቻ ነው። እኔ እንደምታውቁኝ የፌስቡክ ታጋይ ነኝ። ትግላችን ግን መና ሆኖ አልቀረም። ይሄው ህወሃትን አፈራር ሰነዋል መቃብር አፋፍ ላይ ነው። በቅርቡ በቀብሩ ስነ ስርዓት ለመገኘት ኢትዮጵያ ሀገሬ ለመምጣትም ዝግጁ ነኝ ባለኝ ጽኑ አቋም እኔ ትግራዋይ አይደለሁም በማለት ትግራይ እንዳልሄድና እንዳልመደብ የወሰንኩበት ጊዜ እንደነበር ታሪኬን ላካፍላችሁ ብዬ የጻፍኩት ጽሁፍ ነው። ማሳሰቢያ፣ ታሪኩ በጣም ነው እየዘለልኩ ያቀረብኩት። በመጽሐፍ ደረጃ ለማቅረብም እቅድ አለኝ። በትረካ መልክም እንዲቀርብ ሀሳቧ አለኝ። አመሰግናለሁ። መምህር ሓዱሽ አባዩ ስዊዘርላንድ። እኛም ዝግጅታችን እነዚህ ጋር ጨርሰናል። ቻርቆዩን ሶሎዳ ሚዲያ ጥቅምት 10 2018 ዓ ም